የዓለም አቀፍ የእርዳታ ማዕቀፍ ተለዋዋጭነትን ተከትሎ ሀገራት የራሳቸውን የእርዳታ ትብብር መልኮች ለመቀየስ ሲንቀሳቀሱ ይስተዋላል። ይህ ደግሞም በተለይም ለእርዳታ ተቀባይ ሀገራት ፈታኝ ከመሆን ባልፈም በተለዋዋጭ ማዕቀፍ ውስጥ ራሳቸውን ለማስማማት የሚሄዱበት ርቀት የዚህ ማሳያው ነው። ከጊዜ ወደ ጊዜ በተለይ የሁለተኛው ዓለም ጦርነትን ወቅት ይዘን ብንሄድ፣ ከዚያን ጊዜ ጀምሮ በተለያየ ፕራዮሪቲስ እየያዙ ለጋሽ ሀገራት የሄዱበት ነው። ስለዚህ ይሄ ለውጥ በአንድ ወገን የቆየ ለውጥ ነው። ከነኚህ የቆዩ ለውጦች ጋር ራሳችንን እርዳታ ተቀባይ ሀገራት ወይም በግሎባል ሳውዝ ያሉ ሀገራት ራሳቸውን እያስማሙ ናቪጌት እያደረጉ ሲሄዱ ቆይተዋል። አሁን ግን በተለያዩ ጂኦፖለቲካልና ውስጣዊ ኢንተርናሽናል ፖለቲክስ ጉዳዮች የተነሳ ይሄ ማዕቀፍ በጣም እየተለዋወጠ ያለበት ሁኔታ ነው ያለው። እርዳታ የለውጥ መንገድ ወይንስ የእድገት ማነቆ የሚለውም የመከራከሪያ ሀሳብ ምላሽ ባላገኘበት የሀገራት የእርዳታ ማዕቀፍ ውስጥ መልከ ብዙ እንደሆነም ይነሳል። እንግዲህ የልማት ተራድኦ አለ፣ የዲዛስተር ወይም የአስቸኳይ ጊዜ ተራድኦ አለ፣ የብድር መልክ አለ። ብዙ መልክ የሚይዝ ነው። በግሎባል ሳውዝ ያሉ ሀገራት ኢትዮጵያን ጨምሮ የዚህ የዓለም አቀፍ የእርዳታ ማዕቀፍ ውስጥ ያሉ እርዳታ የሚቀበሉ ሀገራት ናቸው። ኢትዮጵያ አቅሞቿን በሚፈለገው ልክ አለመጠቀሟ ደግሞ መለወጥ የሚያስችላትን አቅም ከመጠቀም ይልቅ በሌሎች ላይ ተመጽዋች እንድትሆን አድርጓታል። በዘመኑ የምናያቸው ድጋፎች በሰብአዊ ድጋፍነታቸው ብቻ የሚታዩ አይደሉም። የመጀመሪያው መልእክቶቻቸው ብዙ ነው፣ ብዙ መልእክት ውስጣቸው ላይ አለ። ሌላኛውና ትልቁ አስቸጋሪ ነገር ሰብአዊ ድጋፍ በራስ አቅም መሄድ አቅቶን በዛ ውስጥ ስንሰምጥ ያ የሚፈጥረው ደግሞ እጅግ በጣም ማይቀለበስ ምናልባትም ኋላ ከውስጡ ማውጣት የሚያስቸግር ችግር አለው። ይህ ችግር የተረጂነት ችግር ነው። የሀገራት ድጋፍ ተገማሽ ካለመሆኑ ተሻግሮም ፖለቲካዊ መልክ ተላብሷል የሚሉት የአደጋ ስጋት ስራ አመራር ኮሚሽነር አምባሳደር ሽፈራው ተክለማርያም ሀገራት በተለዋጭ የድጋፍ ምንጮች ምክንያት አማራጮችን የሚፈልጉበት መንገድ ጊዜ ላይ መሆኑን ይገልጻሉ። ድጋፎች በተለይም ሰብአዊ ድጋፍን ስናነሳ በዚህ ባለንበት ዘመን ላይ በጣም በከፍተኛ ሁኔታ አሽቆልቁለዋል። ስለዚህ የምትጠብቀው ነገር የለም ማለት ነው። በሌላ በኩል ደግሞ በከፍተኛ ሁኔታ ፖለቲካዊነቱ እያመዘነ ሄደዋል። አሽቆልቁሏል። ፖለቲካዊነቱ እያመዘነ ሄደዋል። ስለዚህ ተገማች አይደለም፣ ቀጣይነት የለውም። ስለዚህ ውስጥ የሚቀረው አማራጭ ያለው ይሄ በሌላ በኩል ተረጅነትን ሊመናን ጠባቅነትን፣ ጥገኝነትን ያስፋፋል እነዚህን ሶስቱን ነገሮች አንድ ላይ አያይዘን ስናይ ሉዓላዊነትን የሚሸረሽር ከሆነ ነፃነትን የሚሸረሽር ከሆነ ክብርን የሚያቀል ከሆነ መውጫው ምን ይሁን ነው? በዓለም አቀፍ ማዕቀፎች በሚመራ የድጋፍ ማዕቀፍ ውስጥ ኢትዮጵያ የምታደርጋቸው ግንኙነቶች ደግሞ የራሷን ብሔራዊ ጥቅም በሚያስከብር መልኩ መሆን እንዳለበት ይታመናል። ይህ የተባለውም በኢትዮጵያ ዘላቂ ልማት ላይ ስትራቴጂካዊ ስልቶችን መቀየስ እንደሚገባ በተነሳበት የአዲስ የሰብአዊነት መድረክ 2025 ላይ በአዲስ አበባ ዩኒቨርሲቲ በተካሄደበት ወቅት ነው። እኛም የውስጣችን አቅም ማጠናከር ይገባናል። እርዳታዎች የሚመጡባቸው ነገሮች ይኖራሉ፣ ብድሮች ይኖራሉ። ኦቪየስ የዓለም ስርዓት የፈጠረው ነው። የዓለም የኢኮኖሚ ትራንዛክሽን ነው። ቻይናም ከአሜሪካ ትበደራለች፣ አሜሪካም ከቻይና ትበደራለች። ትልልቅ አለማት የተለያዩ ነገሮችን ይለዋወጣሉ፣ አንድም በአቅምም ሁለትም በገንዘብ ሶስትም እንደዚሁ በተለያዩ ኢኩፕመንቶች ማለት ነው። ስለዚህ የእኛም አይነት መንገድ በዛ ነው የሚቀጥለው። ነገር ግን ኢንፋሲስ መደረግ ያለበት ራስን መቻል፣ ራስን ማስቀደም፣ የራስን ብሔራዊ ጥቅም ማስከበር፣ ራስን በመቻል በመንገድ በሚለው በኢኮኖሚ ማግባብ፣ በዛ አይነት ምጥቃኘት አለበት ተብሎ ይታመናል። የእርዳታ እድሎችን መጠቀም ተገቢ መሆኑን በማመን የራስን አቅም ማጠናከር ደግሞ በይበልጥኑም ትኩረት ሊሰጠው የሚገባ እንደሆነ ተነስቷል ወዲህ ደግሞ ኢትዮጵያ ከተረጅነት ተላቃ ወደ ምርታማነት ለመሸጋገር የተለያዩ ስራዎችን እያከናወነች ትገኛለች ጋ ስጋት ስራ አመራር ረቂቅ አዋጅ በሚኒስትሮች ምክር ቤት ተጸድቆ አሁን በፓርላማ ሪቪው እያደረገ ነው የሚገኘው የተከበረው የህዝብ ተወካዮች ምክር ቤትም በአጠረ ጊዜ እንደሚያጸድቀው እንጠብቃለን አሰራሮችን ይደነግጋል። ተቋማትን ያቋቁማል። በእነዚህ አሰራሮችና ተቋማት አማካኝነት አድርገን የራሳችንን ሰብአዊ ድጋፍ ፍላጎት በራሳችን አቅም የምንሸፍንበት እጅግ አስተማማኝ ሁኔታ፣ ተገማች ሁኔታ እንፈጥራለን ማለት ነው። የራስ አቅም ግንባታውም በአጠቃላይ በኢትዮጵያ በ2030 ዓ ምት ለአደጋ ስጋት የማይበገር ማህበረሰብን ለመገንባት ቁልፍ ሚናም እንዲጫወት ይጠበቃል።